ግብርናን በማዘመን የዜጎች መበልጸግ ማረጋገጥ ነውና ለዘርፉ ትልቅ ትኩረት እንደሚያስፈልገው ነው የማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የግብርናና ገጠር ልማት ክላስተር አስተባባሪ እና የግብርና ቢሮ ኃላፊ አቶ ኡስማን ስሩር የተናገሩት። ግብርናችን የመበልጸግ ተስፋችን ነው። ግብርናን ማዘመን እንደ ክልልም እንደ ሀገርም ድህነትን ማሸነፍ ነው። ግብርናን ማዘመን ብልጽግናን በቤተሰብ ደረጃ ለማረጋገጥ ቁልፍ ጉዳይ ነው። በተለይ የግብርና ዝማኔ በቴክኖሎጂ መታገዝ አለበት። ለዘርፉ መዘመን በዋናነትም የቴክኖሎጂ አጠቃቀም መሰረታዊ ጉዳይ በመሆኑ ልዩ ትኩረት እንደሚፈልግ ነው አቶ ኡስማን ስሩር የተናገሩት። ግብርና በቴክኖሎጂ ካልታገዘ ግብርና ዘርፉ በሰው ኃይል በመሰረተ ልማት ሌሎች ግብርናን ሊያዘመኑ በሚችሉ አቅሞች ካልታገዘ ውጤት ሊያመጣ አይችልም። በምግብ ስርዓት ፕሮግራም አርሶ አደሩ ጋር የሚሰሩ ተግባራትን ታች ወርዶ በመመልከትና ድጋፍ በመስጠት የክልሉ አብይ ኮሚቴ ትልቅ ድርሻ እንደተወጣ ነው የቢሮ ኃላፊ የተናገሩት። ምርታማነትን ለማሳደግ በምርታማነት እግር ውስጥ የሚፈጠረውን የገቢ ማሳደግና ኑሮ ማሻሻልን ከፍ ለማድረግ የግብርና የምግብ ስርዓት ማጠናከሪያ ፕሮግራም ትልቅ አስተዋጽኦ እያበረከተ ይገኛል። ለዚህም አስተዋጽኦ ይህ ስትሪንግ ኮሚቴው ስራውን አውቆ ቆጥሮ የመራበት ድጋፍ ክትትል ያደረገበት መንገድ ትልቅ የምግብ ስርዓት ፕሮግራም በክልሉ ከ2015 ጀምሮ ለበርካታ ህብረተሰብ ክፍል በዘርፉ ተጠቃሚ ማድረግ እየተቻለ ስለመሆኑ የማዕከላዊ ኢትዮጵያ ክልል ግብርና ቢሮ የምግብ ስርዓት ፕሮግራም አስተባባሪ አቶ ከድር ማህመድ ተናግረዋል። ፕሮግራሙ በክልላችን በአራት ዞኖች በአስር ወረዳዎች በ289 ቀበሌዎች 1 ነጥብ 1 ሚሊዮን ቀጥተኛ ተጠቃሚዎችና ከዛም በላይ የክልሉ ማህበረሰብ የሚጠቀምበት ፕሮግራም ነው። ፕሮግራሙ በአራት ዋና ዋና ተግባራት ላይ ትኩረት አድርጎ በመስራቱ በህብረተሰቡ ውስጥ ሰፊ ለውጥ ማምጣት መቻሉን ነው አቶ ከድር መሐመድ የገለጹት። 14 አነስተኛ ድልድዮች ግንባታቸው ተጠናቆ ፈንክሽናል የሆኑበት አንድ ደረጃው ከፍ ያለ መስኖ በክልሉ መስኖ ኤጀንሲ የቴክኒክ ድጋፍ በፕሮግራሙ ፋይናንስ ድጋፍ በሰባ ሚሊዮን ብር ከሰባ እስከ መቶ ሄክታር ማልማት የሚችል መስኖ ተገንብቶ ርክክብ የተደረገበትና በታቀደ ጊዜ መፈጸም የተቻለበት ፕሮጀክት እንደሆነ የታየበት ነው። ህብረተሰቡ በያለበት የውሃ አማራጭ ተጠቅሞ ምርትና ምርታማነትን ለማሳደግ ፕሮግራሙ የተለያዩ አጋዥ ተግባራቶችን እንደፈጸመ ነው አስተባባሪው የጠቆሙት። አባወራ ደረጃ የመስኖ ስራን ለማስፋት በተለይ የነኚህ ሶላር ፓምፖችን፣ ዲዝል ፓምፖችን ከባለፈው ጊዜ ጀምሮ እየተገበር እንገኛለን። እንደ አጠቃላይ 78 ፕሮጀክቶች ብር 350 ሚሊዮን በሚገመት ወጪ ግንባታቸው ተጠናቆ ለአገልግሎት የበቁበት ሁኔታ ነው የሚገኘው።